ስልጠናው በኮሌጆች መካከል ልምድ ልውውጥ የተደረገበትና በስምንት ትምህርት ክፍሎች ላይ የአተኮረና የአሰልጣኞችን የማስልጠና አቅም ያዳበረ መሆኑን በማጠቃለያ መርሃ ግብር ላይ ንግግር ያደረጉት በቢሮው የተቋማት አግባብነትና ጥራት ባለሙያ አቶ ሽመልስ ባትሳ ገልጸዋል። ስልጠናው ሶፍትዌር ያለበት ክፍል ውስጥ የሚሰጥ እንደገናም ደግሞ በስምንቱም ዲፓርትመንት ውጭ ወጥተው ፒቢል ፕራክቲክ ቤዝድ ለርኒንግ የሚለውን ተግባራዊ ያደረጉበት አቅም እንደፈጠረላቸው ክፍተቱን፣ እንደሞላላቸው በተወሰነ መልኩም ችግሮች ቢኖሩም የሀብት ችግር አለ፣ የግብአት ማሟላት ችግሮች በተወሰኑ ዲፓርትመንቶች ቢኖሩም ነገር ግን እርስ በርስ የተማማርንበት የስልጠና ሂደቱ ደግሞ አንዱ ኮሌጅ ከሌላው ኮሌጅ እውቀትን የተጋራበት እንደሆነ በአዲሱ የቴክኒክና ሙያ ስልጠና ስትራቴጂ ላይ ግንዛቤ የፈጠረላቸው በመሆኑም ሰልጣኞች በንድፈ ሀሳብ እና በተግባር የቀሰሙትን እውቀት ስራ ላይ መዋል እንዳለባቸው አቶ ሽመልስ አሳስቧል። ማህበረሰቡ በቴክኒክና ሙያ ተቋማት በመሰልጠን የተለያዩ ሙያ ባለቤት እንዲሆኑም በማከል ቴክኒክና ሙያ ስልጠና ስትራቴጂ እንደ አዲስ ነው። አሁን ወርዶ ግንዛቤ እየፈጠርን ያለ ነው። አሁን ባለን እቅድ መቶ በመቶ በኮሌጃችን ያሉ አሰልጣኞች ይህንን የቴክኒክና ሙያ ስልጠና ስትራቴጂ ተረድተዋል ማለት ነው። ይህን ስንል አስተሳሰባቸው፣ አሰለጣጠናቸው፣ ጥናታቸው፣ ምርምራቸው፣ እሳቢያቸው በዛው ስትራቴጂ መሰረት ይቀየራል ብለን እናስባለን። በተለይ ደግሞ አካባቢያቸውን ሰልጣኞች በደንብ እንዲመለከቱ ገበያ የሚፈልገው ስልጠናና ፕሮግራም ላይ ትኩረት እንዲያደርጉ አሰልጣኞቻቸውን ፒቢኤል ላይ በተለይ ከቲዮሪም ባለፈ በፕራክቲካል ቤዝድ ስልጠና ላይ መሰረት አድርገው ከአካባቢ ግብአት ተነስተው የአካባቢውን ገበያ ፍላጎት ከአካባቢ ገበያ ፍላጎትን አልፎ ሄዶ አገር አቀፍ ገበያ ፍላጎት ዓለም አቀፍ ገበያ ፍላጎትን የማሟላትን የኮሌጁን አደራ የመንግስትን አደራ የክልሉን አደራ እንዲወጡ ነው። እንግዲህ ይሄ የአቅም ግንባታ የስልጠና የተሰጠው። የቦንጋ ፖሊ ቴክኒክ ኮሌጅ ዲን አቶ አንዱ አለም ገብረመድህን በበኩላቸው የስልጠና ሂደት በስኬት እንድጠናቀቅ አስተዋጽኦ ያበረከቱ አካላትን አመስግኗል። ከስልጠና ያገኙትን እውቀትና ልምድ ተግባራዊ በማድረግ ብቁና ተወዳዳሪ ዜጋ ማፍራት እንዳለባቸውም አቶ አንዱ አለም አሳስቧል። ለአሰልጣኞች የማስተዋወቅ ስራ የሚሰራበት ስልጠና ነው። ለዚህ ስልጠና እንግዲህ ብዙ ተቋማት አስተዋጽኦ አድርጓል። አንደኛው ነው በዋናነት የምንጠቅሰው የቦንጋ ዩኒቨርሲቲ ነው። የቦንጋ ዩኒቨርሲቲ ከወረዳ ለመጡ ሰልጣኞቻችን የዶርሚተሪ አገልግሎት ሰጥቶልናል። በዚህም ቦንጋ ዩኒቨርሲቲ በከፍተኛ ሁኔታ ማመስገን እንፈልጋለን። በተጓዳኝ እንግዲህ ሌሎች ብዙ ተቋማት አስተዋጽኦ አድርጓል። አሁን ላይ መዘርዘር ቢከብዱ ብዙ ተቋማት አስተዋጽኦ አድርጓል። አንደኛው ለምሳሌ የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ከተማ ልማትና ኮንስትራክሽን ቢሮ ነው። ይህም የሰርቬይንግ መሳሪያ ሰጥቶን በዛ ተገልግለናል። የመኪና ኤሌክትሪክ መኪና የሰጡን አሉ። ለአጭር ጊዜም ቢሆን ተሰልጣኞቻችን እንዲያዩና ኤሌክትሪክ መኪና ወይም ቴክኖሎጂ ምን ይመስላል የሚለውን እንዲያዩ ያደረጉ አካላት አሉ። ሌሎች በተዋረድ ሌሎች አካላትም አስተዋጽኦ አድርገዋል። ከአሰልጣኞች መካከል አንዳንዶቹ በሰጡት አስተያየት ስልጠናው የክህሎት ክፍተቶችን በመለየት የተሰጠ በመሆኑ ለቀጣይ ስራቸው አቅም ይሆናል ብሏል። ስልጠናው ከድሮ አንጻር አሁን በጣም አሪፍ ነው እና ብዙ ነገሮችን ተገናጅብ ያለው ለምሳሌ ሰርበር ብዙ ነገር መስራት እንዳለበት እና አዲሽናል ብዙ ነገሮችን አሁን ተረድቻ ያለው ማለት ነው እና ህጀ ተማሪዎችን ለማሰልጠንም ብዙ ነገር እያደረግኩኝ ነው። አሰልጣኝ መምህራን ስልጠናውን ከአጠናቀቁ በኋላ የብቃት ምዘና ፈተና የወሰዱ ሲሆን ለዚህም የእውቅና ሰርቲፊኬት ተበርክቶላቸዋል።